የተካረረው የአሜሪካና የኢራን ፍጥጫ፣ በኦሮሚያ ክልል የንጹሀን መገደል፣ ሌሎች አዳዲስ መረጃዎችን እንሆ ምንላችሁ ተከስተናል። ውድ የአደይ ኒውስ ቤተሰቦች፣ ሰዎች አዲስ ክስተቶችን እና ጉዳዮችን፣ ወቅታዊና ትኩስ መረጃዎችን ወደ እናንተ ለማድረስ ተከስተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ወደ ለታይ ጉዳዮች የአሜሪካና የኢራን ጦርነት ለዓለም ትልቅ ስጋት እንደሆነ ዛሬም መቀጠሉን መረጃዎች እየጠቆሙ ነው። ካሚኒን ለአሁኑ አንገላቸውም፣ ትራምፕ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራኑን ሁለንተናዊ መሪ አያቶላህ አሊ ካሚን አሁን አንገላቸውም ሲሉ ገልጿል። በትናንትና ዕለት የቡድን ሰባት ስብሰባ ረግጠው የወጡት ጦርነታቸውን ወደ ኢራን ያሰማሩት ቀደም ባሉት ጊዜያት በጦርነቱ እጅ የለበትም ሲሉ የሰነበቱት ትራምፕ አሁን ግን በጉዳዩ ላይ ያላቸውን ጣልቃ ገብነት በግልጽ የሚያሳይ አስተያየት እየሰጡ ይገኛሉ። ትራምፕ አያቶላህን አንገላቸውን ቢሉም በቴህራን በኩል ያለው ግንዛቤ ግን አጋጣሚውን ካገኙ መሪያችንን ይነጥቁናል የሚሉ ነዋል። በተጨማሪ ትራምፕ አያቶላህ የት እንዳሉ እናውቃለን፣ ቀላል ኢላማ ናቸው ማለታቸው አስደንጋጭ ትርጉም ሰጥቶታል። አክለውም ያለምንም ቅድመ ሁኔታ እጅ ይስጡን በሚል ሶሻል ሚዲያ ላይ አጋርቷል። በሌላ በኩል ኢራን በሃይፋና ቴል አቪቭ ያላችው ያላችሁ እስራኤላውያን ህይወታችሁ ለማዳን ለቃችሁ ውጡ የሚል ማስጠንቀቂያ ሰጥታለች። ግራ አጋቢው የትራምፕ ተደጋጋሚ የትሩዝ ሶሻል ሚዲያ መልእክት፣ አንዳች አደጋ ሊፈጠር አሊያም አሜሪካ በቀጥታ ጦርነቱ ውስጥ ልትገባ እንደምችል እየጠቆመ ሆኗል። በጦርነት ቀጠና ዓመታት ያሳለፈች ያለችው እስራኤል የኢራንን የሚዲያ ተቋማት በትናንትናው እለት እንደወደመች ማስታወቋ ይታወሳል። ኢራን በበኩላ ደግሞ የእስራኤልን የ የስለላ ተቋም የሞሳድን ህንፃ እንዳወደመችና እስራኤል የኢራንን የሚዲያ ተቋም ላይ ጥቃት ሰነዘርኩ ያለችው ውሸት መሆኑን ገልጻለች። በሁለቱ ሀገራት ጦርነት ኢራን እስከዛሬ ድረስ እስካሁን አራት መቶ ሚሳኤሎችን ወደ እስራኤል መተኮሷ ተገልጿል። ኢራን ትናንት ሌሊት የእስራኤል የአየር ኃይል ጦር ሰፈሮች በሚሳኤል መደብደቧንም አስታውቃለች። እስራኤል በበኩሏ በቴሄራን የሚገኘውን የዩኒየን ማብለያና ጦር መሳሪያ ማምረቻ መትቻለሁ ትላለች። የእስራኤልና ኢራን ትንቅንቅ እንደቀጠለ ቢሆንም በሌላ በኩል ደግሞ ኢራን የአሜሪካን ኤምባሲ በማጥቃቷ ምክንያት የተቀሰቀሰው የአሜሪካና የኢራን ጦርነት ለኢራን ከባድ የራስ ምታት መሆኑ እየተገለጸ ነው። ሆኖም ግን ኢራን ለማንም ቢሆን እጅ አትሰጥም የሚሉት የኢራኑ መንፈሳዊ መሪ አሊ አጸፋው ከምንም ጊዜው በተለየ ይከብዳል። ማን እንደሆንን አታውቁንም ሲሉ ተደምጧል። ከአስራ ሰባት ሚሊዮን በላይ ህዝብ በጉዩ ያቀፈችው የኢራንውያን ዋና ከተማ በትሄራን ፊት እጣ ፋንታው አስጊ ይሆናል እየተባለ የሚገኝ ሲሆን በዛሬ ዕለት ዜጎቿን ከተማዋን ለቀው እንዲወጡ በታዘዙት መሰረት እየተሰደዱ መሆናቸው እየተነገረ ነው። የጠቅላይ ሚኒስትር አብይ አህመድ ከ2010 ዓመተ ምህረት ፓርቲዎችን ተቃዋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲያዊ ከባቢ ለመፍጠር ሰርተናል ሲሉ ከፓርቲዎች ጋር ባደረጉት ውይይት ተናገሩ። ይህን የአስተሳሰብ ሽግግር ሰላማዊ የፉክክር ባህል የኢትዮጵያ መጻዒ ተስፋ አስፈላጊ መሆኑን በማመን ላይ የተመሰረተ ነበር። በዚሁ አቋም ተመርተንም ላለፉት ዓመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናል ብሏል። ይህንንና ሌሎች አዲስ ጉዳዮች በዚህ ዙሪያ ከሰዓታት በኋላ የምናቀርብላቸው ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶና ጊዳና ሱቡሶሪ ወረዳዎች የንጹሐን እልቂት ቀጥሏል ሲል እናት ፓርቲ ዛሬ ባወጣው መግለጫ አስታውቋል። የምስራቅ ወለጋ ዞን የእልቂት ቀጠናነት ተደጋግሞ የተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ፣ ከሁለት ሳምንት በፊት ስምንት ንጹሐን በአሰቃቂ ሁኔታ የተገደሉ ሲሆን አራቱ እስካሁን የት እንደደረሱ አይታወቅም ብሏል። በአካባቢዎቹ እልቂቱን ቀጥሎ ሰኞ ሰኔ ዘጠኝ ንጋት ጀምሮ ዘጠኝ ሰዎች የተገደሉ ሲሆን መቅ ቅበር እንኳን አልተቻለም። በርካታ ንብረትም ተዘርፏል ሲል እናት ፓርቲ ባወጣው መግለጫ አስታውቋል። ፓርቲው ግድያን አውግዞ በሁለት ወረዳ ያለው ሕዝብ ከማለቁ አስቀድሞ መከላከያ ወደ ቦታው እንዲሰማራ፣ ህዝቡም በህጋዊ አግባብ ራሱን የሚከላከልበት አማራጭ እንዳይነፈገው ብሎም በዞንና ወረዳ አመራሮች እየተደረገ ያለው ተስማምቶ ቢኖር ማህበረሰቡ መሀል በመግባት ማንነትን ማዕከል ያደረገ እልቂት ጭምር በመጠቀም የሚያደርጉ መሰል የፍጅት ቅስቀሳዎች እንዲቆሙ እናሳስባለን ብሏል። የዛሬ ወቅታዊና ትኩስ መረጃዎቻችን እነዚህን ይመስሉ ነበር። የዘገባ ምንጮቻችን የሀገር ውስጥና የውጭ ሚዲያዎች ናቸው። ነገም በሌላ ወቅታዊና ትኩስ መረጃዎች እስክንገናኝ እንዲተሰናበት ናችሁ።